ውድ ተከታታዮቻችን የዛሬውን ወሬዎቻችንን ርዕሶቹን በማስቀደም እንጀምራለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራት ላይ እየጣሉት ያሉት ተጨማሪ ታሪፍ ሀገራትን እያነጋገረ ነው። በዊስኮንሲ ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ የአሜሪካውን ፕሬዚዳንት ትራምፕን የመግደል ዕቅድ እንደነበረው ኤፍቢአይ አስታወቀ። ከፍተኛ ተፈላጊነት ያላቸው በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀረቡ።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 የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ እየጣሉት ያሉት ተጨማሪ ታሪፍ ሀገራትን እያነጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ እየጣሉት ያለው ተጨማሪ ታሪፍ አገራትን እያነጋገረ መሆኑ ተገለጸ። ፕሬዝዳንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ደግሞ ቻይና አንዷ ነች። የቻይና ባለሥልጣናት ሰሞኑን ዶናልድ ትራምፕ በሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 ከፍ አድርገዋል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጽፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባታል ብሏል የቻይና የንግድ ሚኒስቴር ባወጣው መግለጫ። ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነጻ ለማድረግ መዘጋጀታቸውን አስታውቀዋል። ነገር ግን የአሜሪካው የንግድ ሚኒስቴር ሃዋርድ ፑትኒክ ባለፈው እሁድ እንዳሉት እንደዚህ አይነት ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው። እነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ሚኒስትሩ ተደምጠዋል። በቀጣይ በሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከታቸዋለን ብለዋል። ይህ ንግግራቸውም እንደ ስልክ ኮምፒውተርና ሌሎች የቴክኖሎጂ ምርት አቅራቢዎች ላይ ስጋትን ፈጥረዋል። የቻይናው ንግድ ሚኒስቴር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉ ሲሆን እርምጃው የሚኖረውም ተጽዕኖ ቤጂንግን እየገመገመች መሆኑን ገልጸዋል። ነገር ግን የትራምፕ አስተዳደር በእነዚህ ምርቶች ላይ ቢሆንም በቀጣይ ታሪፍ ለመጨመር ማቀዱ በሁለት ሀገራት መካከል ያለውን የንግድ ጦርነት የበለጠ ያጋግለዋል ተብሎ ይታሰባል ብለዋል። በሚያዝያ ወር መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54 የታሪፍ ጭማሪ አድርገው ነበረ። በአሁኑ ወቅት ደግሞ ይህ የታሪፍ ጭማሪ ወደ 145 አድርሰዋል። ቻይናም የአሜሪካን እርምጃ በመከተል በአሜሪካ ምርቶች ላይ የ34 በመቶ ታሪፍ ጭማሪ አድርጋ ነበረ። አሜሪካ ጭማሪ ስታደርግ ቻይናም በአሜሪካ ላይ የምትጥለውን የታሪፍ ጭማሪ ወደ 84% አሳድጋለች። ይህ እንዲህ ሲሆን 125% አደርሰዋለችም ተብሏል። በቅርቡ የተደረገውን ጭማሪ ተከትሎ የተጀመረውን የንግድ ጦርነት አሜሪካ የምትቀጥልበት ከሆነ ቻይና እስከመጨረሻው ለመፋለም መዘጋጀቷን አሳውቃለች። የታሪፍ ጭማሪ በማይደረግባቸው ምርቶች ላይ ከቀጣይ ሳምንታት ጀምሮ ተጨማሪ ማብራሪያዎችን እንደሚሰጡ ዶናልድ ትራምፕ ተናግረዋል። ዋይት ሃውስ አሜሪካ የታሪፍ ጭማሪ የምታደርገው ከሀገራት ጋር በመደራደር የተሻለ የንግድ ስርዓት ለመዘርጋት በማሰብ መሆኑን ገልጸዋል። ዶናልድ ትራምፕ በዓለም ላይ ያለውን የተዛባ ያሉትን የንግድ ስርዓት ማስተካከል፣ ተጨማሪ የስራ ዕድል መፍጠርና ፋብሪካዎችን ወደ አሜሪካ መመለስ ላይ ያተኮሩ ስራዎችን ሊተገብሩ አስታውቀዋል። ነገር ግን ይህ ጣልቃ ገብነት በስቶክ ማርኬት ላይ ከፍተኛ ግሽበት ያስከተለ ሲሆን የዓለም ንግድን በመቀነስ በስራ እና በግለሰቦች ኢኮኖሚ ላይ መቀዛቀዝን ያስከትላል የሚል ስጋትንም ፈጥሯል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በግሩም የአእምሮ ህመም እና ጤና ላይ የሚገኙት የዋይት ሀውስ ዶክተር አስታውቀዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በግሩም የአእምሮና የአካል ጤና ላይ እንደሚገኙ የዋይት ሀውስ ዶክተሮች አስታወቁ። ትራምፕ በሁለተኛው የፕሬዝዳንትነት ዘመናቸው የመጀመሪያውን የጤና ምርመራ ዋሽንግተን ዲሲ አካባቢ በሚገኘው ሆስፒታል ማድረጋቸው ተሰምቷል። ፕሬዚዳንቱ ባለፈው ሐምሌ ወር የምርጫ ቅስቀሳ እያደረጉ ሳለ በተደረገባቸው የግድያ ሙከራ ምክንያት ቀኝ ጆሮቸው ላይ የጥይት ቁስል እንዳለባቸው ተገልጿል። ፕሬዚዳንት ትራምፕ በግሩም ጤንነት ላይ ነው የሚገኙት፣ ልባቸው፣ የነርቭ ሲስተሞቻቸው እና ጠቅላላ አካላዊ ጤናቸው አስደናቂ ነው ሲሉ ዶክተራቸው ካፒቴን ሾ ባርባቤላ በማስታወሻቸው ጽፈዋል። ትራምፕ ባለፈው ጥር ወደ ዋይት ሃውስ የመጡት በ78 ዓመታቸው ሲሆን ይህ ሥልጣን ሲይዙ ዕድሜያቸው የገፋ ፕሬዚዳንት ያደርጋቸዋል። የቀድሞ ፕሬዚዳንት ጆ ባይደን ከሥልጣን ሲወርዱ ዕድሜያቸው 82 ነበር። ባለፈው ዓርብ አምስት ሰዓት በወሰደው ዋልተር ፊድ ሆስፒታል በተከናወነው የጤና ምርመራ ትራምፕ በርካታ የደም ምርመራዎችን፣ የልብ ምርመራ ና አልትራሳውንድ እንደተደረገላቸው ዶክተራቸው ተናግረዋል። ዶክተሩ የአሜሪካ ባህር ኃይል አባል የነበሩ በኢራቅ እና በአፍጋኒስታን ያገለገሉ የቀድሞ ወታደር ናቸው። ፕሬዚዳንት ትራምፕ ድንቅ የአእምሮ ና የአካል ጤንነት ላይ ነው ያሉት፣ የሀገሪቱ ርዕሰ ብሔርና ጠቅላይ አዛዥ ሆነው ስራቸውን በአግባቡ መወጣት የሚችሉ ናቸው ይላል ዋይት ሀውስ እሁድ ይፋ ያደረገው የዶክተር ማስታወሻ። ፕሬዚዳንቱ የአእምሮ ጤናቸውን ለማወቅ በሚል ፈተና እንደተሰጣቸው እንዲሁም ሌሎች የአእምሮ ፍተሻዎች እንደተደረጉላቸው ማስታወሻው ጠቅሶ ድባቴም ሆነ ጭንቀት እንደሌለባቸው አስታውቀዋል። ዶክተር ባርባቤላ እንዳስታወቁት ትራምፕ ሞንትሪያል ኮግኒቲቭ አሰስመንት የተሰኘ ፈተና ተሰጥቷቸው 30 ከ30 ደፍነዋል። ዶክተር ባርባቤላ እንዳስታወቁት ትራምፕ ሞንትሪያል ኮግኒቲቭ አሰስመንት የተሰኘውን ፈተና ተሰጥቷቸው 30 ከ30 ደፍነዋል። ይህ ፈተና የሚሰጠው የአእምሮ ጤናን ለመፈተሽና የመርሳት በሽታ አደጋ አለ ወይም የለም የሚለውን ለማወቅ ሲሆን እንስሳትን መሰየም፣ ስዕልና ቃላትን ደጋግሞ መጥራት የፈተናው አካል ናቸው። ቅዳሜ ኤርፎርስ ዋን ተሰኘው አውሮፕላናቸው ከመሳፈራቸው በፊት ለጋዜጠኞች ንግግር ያሰሙት ትራምፕ ሁሉንም ጥያቄ በትክክል መልሻለሁ ብለዋል። ከጠቅላላው በጣም መልካም የሚባል አቋም ላይ ነው ያለሁት፣ ጤናማ ልብ፣ መልካም መንፈስ፣ በጣም መልካም መንፈስ። ምንም እንኳ ዶክተሮች የሕይወት ዘይቤያቸውን እንዲቀይሩ ምክር ቢጤ ጣል እንዳደረጉላቸው ቢናገሩም ዝርዝር መረጃ ከመስጠት ተቆጥበዋል። በዶክተሩ ማስታወሻ መሰረት ፕሬዚዳንቱ የኮሌስትሮል መጠናቸውን ለመቆጣጠር መድኃኒት የሚወስዱ ሲሆን ለልብ በሽታ አስፕሪን እንዲሁም ለቆዳቸው ጤንነት ደግሞ ሞሜታሶን የተሰኘ ክሬም ይቀባሉ ብለዋል። ፕሬዚዳንቱ ክብደታቸው 101 ኪሎ ግራም ቁመታቸው ደግሞ 1 ነጥብ 89 ሴንቲሜትር ገደማ እንደሆነ ማስታወሻው ጠቅሷል። በዊስኮንሲ ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ የአሜሪካውን ፕሬዝዳንት ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታወቀ። የ17 ዓመቱ ኒኪታ ካሳፕ የ35 ዓመቷ እናቱ ታቲያና ካሳፕ እና የ51 ዓመት የእንጀራ አባት ዶናልድ ሜየርን በመግደል ክስ ቀርቦበታል። እናትና አባቱን በአውሮፓውያኑ አቆጣጠር የካቲት 28 ነው በመኖሪያ ቤታቸው ተገድለው የተገኙ። አዲስ የወጣ ዘገባ እንደሚጠቁመው ታዳጊው ይጠቀምበት የነበረው ስልክ የናዚ አቀንቃኝ ከሆኑ ቡድኖች ጋር ግንኙነት ያለው መረጃ ይዘዋል። ቡድኑ ኦርደር ኦፍ ናይን ኤንጀልስ የሚባል ሲሆን ለኢዶልፍ ሂትለር አድናቆት በመቸር ይታወቃል። መርማሪዎች ታዳጊው ጸረ ሴማዊ የሆነ ጽሑፍ እና መንግስትን ለመጣል በሚል ትራምፕን ለመግደል ያሴረው እቅድ ማግኘቱንም የፍርድ ቤት መዛግብት አሳይተዋል። ተጠርጣሪው ሆነ ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ የተከሰሰ ሲሆን ሬሳ መደበቅና ማንነት መስረቅን ጨምሮ ሌሎች ሰባት ክሶችም ቀርበውበታል። ታዳጊው ለሁለት ሳምንታት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባት ተገድለው ያገኛቸው። የእንጀራ አባቱ ሜየር ጭንቅላታቸው ላይ በጥይት ተመትተው እናቱ ደግሞ በርካታ ጊዜ በጥይት ተደብድበው የካቲት 11 መገደላቸውን የምርመራ ውጤቱ ያሳያል። የሁለቱ ግለሰቦች ሬሳ በተገኘበት ቀን ታዳጊው ካንሳስ ግዛት የእንጀራ አባቱን ቮክስ ቫገን መኪና እየነዳ ሳለ በፖሊስ እንዲቆም መደረጉ ተሰምቷል። መኪናው ውስጥ የእንጀራ አባቱ ሽጉጥ፣ የጥንዶቹ ንብረት የሆኑ አራት ክሬዲት ካርዶች በርካታ ጌጣጌጦች እንዲሁም መጽሐፍ ቅዱስ ውስጥ 14,000 ዶላር መገኘቱን ምርመራው ጠቁመዋል። መርማሪዎች እንደሚሉት ታዳጊው የነጭ የበላይነትን የሚያንጸባርቅ ጽሑፎችን የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል ዕቅድ እንዳለውም ገልጸዋል። ተጠርጣሪው እናቱንና የእንጀራ አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖረው ሳይሆን አይቀርም ይላል የመርማሪዎች ሪፖርት የፍርድ ቤት መዛግብት እንደሚያሳዩት ታዳጊው እናትና አባቱን ለመግደል ሩሲያ ከሚገኙ ሰዎች ጋር ሲያሴር ነበር ይላሉ። ባለስልጣናት እንዳሉት ተጠርጣሪው ጥቃት ለማድረስ ለድሮንና ለፈንጂ መግዣ የከፈለ ሲሆን ከጥቃቱ በኋላ ወደ ዩክሬን ለመጥፋት እቅድ ነበረው። ሌሎች ሰዎች ጋር እንዴት ፕሬዝዳንቱን እንደሚገድል እና መንግስት እንደሚጥል ሲወያይ ነበር ሲሉ መርማሪዎች ጽፈዋል። ተጠርጣሪው በአውሮፓውያኑ ሚያዝያ 9 የፍርድ ቤት ቀጠሮ ያለው ሲሆን እስካሁን ወንጀሉን ለመፈጸም እና መፈጸሙንም አላመነም። ታዳጊው የአንድ ሚሊዮን ዶላር ዋስ ተጠርቶበታል። ከፍተኛ ተፈላጊነት ያላቸው በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀረቡ። በኬንያ ከፍተኛ ተፈላጊነት ያላቸውና በመቶዎች የሚቆጠሩ ጉንዳኖችን የሰረቁ አራት ግለሰቦች ፍርድ ቤት ቀረቡ። ከፍተኛ ተፈላጊነት ያላቸውን እነዚህን ጉንዳኖች ሰርቀው ለማጓጓዝ ሲሞክሩ የተያዙት አራቱ ግለሰቦች ፍርድ ቤት ቀርበው ጥፋተኛ መሆናቸውን አምነዋል። የኬንያ የዱር እንስሳት ጥበቃ ተቋም እንደ አንበሳና ዝሆን ያሉ እንስሳትን ለመጠበቅ ቢቋቋምም ለጉንዳኖችም ከለላ መስጠቱን በመጥቀስ የፍርድ ቤቱን ጉዳይ ትልቅ ነው ሲልም አሞካሽቶታል። በአፍሪካ የሚገኙትን እነዚህን አፍሪካን ሃርቨስተር አንትስ የተባለ በሚጠራው ጉንዳኖችን እያንዳንዳቸው በዩናይትድ ኪንግደም እስከ 170 ፓውንድ ያወጣሉ። የኬንያ የዱር እንስሳት ጥበቃ ተቋም በሕገወጥ መንገድ የሚዘዋወሩ እንስሳት እምብዛም የማይታወቁ እየሆኑ እንደመጡና ይህም አደገኛ መሆኑን ገልጿል። ተጠርጣሪዎቹ ለጉንዳኖቹ በተዘጋጀ የፕላስቲክ ቱቦ ውስጥ አስቀምጠዋቸው ነው የተያዙ። ጉንዳኖቹ እስከ ሁለት ወር ድረስ በዚህ ቱቦ ውስጥ መኖር ይችላሉ። ቱቦውን በመደበቅ ከጸጥታ ኃይሎች ሰውረው ከሀገር ለማስወጣት አቅደው ነበር። በመቶዎች የሚቆጠሩ ጉንዳኖች ቱቦ ውስጥ ገብተው በጨርቅ ተጠቅልለው ተገኝተዋል። ኬንያ የዱር እንስሳት ጥበቃ ተቋም ቃል አቀባይ ፖል ኡዶቶ ትክክለኛውን የጉንዳኖቹ ቁጥር ገና አልታወቅም ብለዋል። ከአራቱ ተጠርጣሪዎች ሁለቱ የቤልጅየም አንደኛው የቬትናም እና ሌላኛው የኬንያ ዜግነት አላቸው። ጉንዳኖቹ ወደ አውሮፓ ወይም እስያ ነበር ለመውሰድ ተዘጋጅተው የነበረ። የጉንዳኖቹ ተፈላጊነት ከጊዜ ወደ ጊዜ እየጨመረ መጥቷል። ጉንዳኖቹ መኖሪያቸውን ሊያዘጋጁ ለማየት በሚል የሚያጓጉዛቸው ሰዎች እየተበራከቱ ነው። ይህ ጉንዳኖቹን የማከማቸት ሂደትም ፎር ሚክራይብስ ይባላል በጣም ትልቅ መጠን ያላቸው ጉንዳኖችን የበለጠ ተፈላጊነት እንዳላቸውም ተገልጿል። በኬንያ እነዚህ ጉንዳኖች በዓለም አቀፍ የብዛ ህይወት ጥበቃ ህግ ከለላ ይሰጣቸዋል። ከፍተኛ ቁጥር ያላቸው እንደሆነም ይነገርላቸዋል። የኬንያ የዱር እንስሳት ጥበቃ ተቋም ባወጣው መግለጫ የፍርድ ቤቱ ሂደት ኬንያ ህገወጥ የዱር እንስሳት ዝውውር ወንጀል ላይ ያላትን ጠንካራ አቋም ያሳያል ብለዋል። ቢቢሲ፣ አልጀዚራ፣ አጃንስ ፍራንስ ፕረስ የዛሬ ወሬዎቻችን ምንጮቻችን ናቸው። ቱ የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ።